እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ እናደርጋለሁ። በዛሬው ፕሮግራማችን በተለይም ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን የምናነሳ ነው የሚሆነው። እነሱን ጉዳዮች ከኛ ታደምጣላችሁ። እናንተ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣችንን ወደ እናንተም የምናደርሰው ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁ ነት ቆዩ። በአክብሮት ጋበዝኩኝ። ሊቨርፑል ልዊስ ዲያዝ በሄደበት ቦታ የፈጠረውን ክፍተት ለመሙላት በማሰብ የኤሲ ሚላኑን የአጥቂ አማካይ የሆነውን ተጫዋችም ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት አሁን ላይ ሊቨርፑሎች። ያንን ክፍተት ለመሙላት ደግሞ ራፋኤል ሊያውን በከፍተኛ ሁኔታ ለማስፈረምም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ የተዘገበው ራፋኤል ሊያው ወደ ቀድሞ አቋሙ ተመልሷል። እናም በቅርቡ ደግሞ ከኤሲ ሚላን ጋር ያሳየው አቋምም አፈጻጸምም ከአውሮፓ ከፍተኛ ፍላጎት እንዲስብም አድርጎታል። ከፌጂያስ በወጣ ዘገባ መሰረት ሊቨርፑል እሱን ለማስፈረም ፍላጎት ያለው ሲሆን የፖርቱጋሉን ዓለም አቀፍ ኮከብም ለመሳብ 120 ሚሊዮን ዩሮ አካባቢ የሚያወጣ ጥያቄም እያዘጋጁ እንዳለን የተነገረው በክረምቱ የዝውውር መስኮት ማጥቃታቸውን ለማጠናከር ከፍተኛ ገንዘብ ቢያወጡም ሊቨርፑል የውድድር ዘመኑን በአስደናቂ ሁኔታ ግን መጀመር አልቻሉም አሁን ላይ ነገሮችን ወደ ትክክለኛው መንገድ ለመመለስም አስፈላጊ ለውጦችን ለማድረግ እየፈለጉ ነው ሊቨርፑሎች በክንፎቻቸው ላይ የበለጠ ጥራትን ይፈልጋሉ እናም የኤሲ ሚላኑ ራፋኤል ሊያው ለአርኔ ስሎት አሰራርም ፍጹም ተስማሚ አድርገው እንደሚመለከቱት ነው የሚያሳዩ መረጃዎች በትልቁ እየወጡ የሚገኙት ወደ ባየር ሚኒክ ሄደው ሉዊስ ዲያዘን በተሳካ ሁኔታ መተካት አልቻሉም። እናም ራፋኤል ሊያው ያንን ክፍተት ለመሙላትም ሊረዳቸው እንደሚችል ይሰማቸዋል። በዚህ ጊዜ ሊቨርፑል የሚያስፈልጋቸው ሁሉንም ብቃቶች ያሉት ሊያዎ ከወራት በፊት ከእነሱ ጋርም ስሙ ተያይዞ እንደነበር የምናስታውሰው ነው። እሱን ለማስፈረም 120 ሚሊየን ዩሮ ለመክፈል ከፍተኛ ገንዘብ ለማውጣትም ተዘጋጅተዋል። ሆኖም ግን አሁን ላይ እንግዲህ በተለያዩ ወገኖች መካከልም ስምምነት ለማድረግም ይህን በቂ ላይሆን ይችላል ተብሎ ነው የሚታሰበው። ምክንያቱም እሱ ከ170 ሚሊዮን ዩሮ በላይ የሆነ የመልቀቂያ አንቀጽ ወይም ሪሊስ ክሎዝ እንዳለው ነው በርካቶች የሚያነሱት። ከኤስሲ ሚላን ጋር እያለውልም እስከ 2028 ድረስ ቢደርስም የክለቡን የፋይናንስ ሁኔታና የተጫዋቹ የደሞዝ ጥያቄ ዝውውሩ ሊፈጠር እንደሚችል ይጠቁማሉ። ሆኖም ከመርሲ ሳይዱ ክለብ ትልቅ የገንዘብ ጥረትም ይጠይቃል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። የአረብ ለብዚሹ የመሃል ተከላካይ ካስቴሎ ሉኬባ የመልቀቂያ አንቀጹ ሪሊስ ክሎዙ በሚቀጥለው ክረምት ወደ 80 ሚሊዮን ዩሮ ሊወርድ እንደሚችል ሲሰሙ ሊቨርፑል እና ቼልሲ ፍላጎት ሊያድረባቸው እንደሚችል እየተነገረ ነው። ይህ ጎበዝ የ22 ዓመት ተጫዋችም ለረጅም ጊዜ በጨዋታ ውስጥም ትልቅ የወደፊት እጣ ያለው ከፍተኛ ተሰጥኦ ያለው ተጫዋች ሆኖ ታይቷል። እናም በቅርቡ ደግሞ እንደ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ እና በቅርቡ እንደ የተለያዩ ክለቦች እንደ ሪያል ማድሪድ፣ ማንቸስተር ዩናይትድም ባሉ የአውሮፓ ታላላቅ ክለቦች ክትትል ውስጥ እንዳለም መረጃዎች ወጥተዋል። የሉኬባ የወደፊት እጣ ግምታዊ ሆኖ ጉዳዩ እንደቀጠለ ይገኛል። ቀደም ሲል የነበረው መረጃም ለመልቀቂያ ዋጋው ከተጠቀሰው መጠን በታች ለምሳሌ 60 ሚሊየን ዩሮ አካባቢ መሄድ እንደሚችል ያመላክት ነበር። የሚገርመው ነገር አሁን ደግሞ ዘአትሌቲክ እንዳወጣው መረጃ ከሆነ በተመሳሳይ መልኩ እንደተዘገበው ከሆነ አሁን ያለው 90 ሚሊዮን ዩሮ አንቀጽም በክረምቱ ወደ 80 ሚሊዮን ዩሮ እንደሚወርድ ነው በርካቶች የሚያነሱት። ሪያል ማድሪድ ሉኬባን እንደ ቀዳሚ ኢላማ አድርጎ ላይ መለከተው ይችላል። ዘአትሌቲክ ይህንን ፈረንሳዊ ከስፔኑ ታላቅ ክለብም አማራጭ አድርጎ መታየቱ እንደ ቆመ ነው የሚጠቁመው። የሁኔታ ግን ሊለወጥ እንደሚችል ተናግረዋል። የእነሱ ዘገባ ሪያል ማድሪድ የሊቨርፑልን ኢብራሂማ ኮናቴን ማሳደዱን እንዳቆመም ይገልጻል። ይህም በመሃል ተከላካይነት ሌሎች አማራጮችን እየፈለጉ ሊሆን ይችላል ማለት ሊሆን ይችላል። ምንም እንኳን ሉኬባ በእነዚህ አማራጮች ውስጥ ባይሆንም እንኳን ሊቨርፑልና ቼልሲ ለማስፈረምም ከወሰኑ ይህ ደግሞ ለእነሱ ጥራትም ያለው ተጫዋች እንደሚሆን በርካቶች ያምናሉ። ምንም እንኳን ሪፖርቱ በተጫዋቹ ላይ በነበረው ፍላጎት ጉዳይ ላይ በጉዳዮቹና በአቋሙ መውረድ ምክንያትም ትንሽ እንደ ቀነሰ እየጠቆሙ የሚገኙ መረጃዎች ቢኖሩም ቢሆንም ግን ሊቨርፑል እና ቸልሲ ሁለቱም በተቻለ ፍጥነትም በአጥቂ መስመራቸው ላይ አዳዲስ ፈራሚዎችን የሚፈልጉ ይመስላሉ። ሊቨርፑል በአሁኑ ወቅትም ብዙ ጎሎችን እየተቀባበሉ ነው። ቨርጅል ቫን ዳይክ ደግሞ ከቀድሞ አቋሙ እየወረደም ይመስላል። ኢብራሂማ ኮናቴ ኮንትራቱ ሊያልቅም እንደተቃረበ ጭምር የሚያሳዩ መረጃዎች ናቸው ይወጡት። በሌላ በኩል ቸልሲ ከቡድናቸው ከሌሎች ዘርፎች ጋር ሲነጻጽር በተከላካይ መስመር ላይ በቂ ኢንቨስትመንት አላደረጉም ተብሎ ሊከራከሩ ይችላሉ። ትሬቨር ቻሎባህና ቶሲን አደረቤዮ ተስፋ አስቆራጭም ሲመስሉ፣ ላቪ ኮልዌልና ወስሊ ፎፋና በጉዳት ችግር ውስጥም እንደሆኑ የሚያሳዩ መረጃዎች ናቸው የሚያሳዩት። ቼልሲና ማንቸስተር ዩናይትድ የሪያል ማድሪዱን የክንፍ መስመር ተጫዋች ቪኒሲዮስ ጁኒየርን ለማስፈረም በሚደረገው ትግል ማንቸስተር ሲቲን ለመፎካከር ተዘጋጅተዋል። ከሪያል ማድሪድ ጋር የነበረውን የኮንትራት ማራዘሚያ ንግግር መቆሙና ከአሰልጣኝ ሻቪ አሎንዞ ጋር ያለው ግንኙነት መወጠሩ በቅርብ ሳምንታት ውስጥ የቪኒሲዮስ ጁኒየር የወደፊት ጣፈንታ ላይ ትልቅ የመነጋገሪያ ርዕስም እንደሆነን የተነገረው ይህ የብራዚል ብሔራዊ ቡድን ተጫዋች በሚቀጥለው ክረምት ከሪያል ማድሪድ ጋር ሊለያይ ይችላል። እናም ከፌጂያስ በቀረበ ዘገባ መሰረትም ቼልሲና ማንቸስተር ዩናይትድ የ25 ዓመቱን ተጫዋች ማስፈረም የሚደረገው ባለሶስትዮሽ ትግል ውስጥም ለመሳተፍ ተዘጋጅተዋል ብራዚላዊው ተጫዋች ሪያል ማድሪድ በቻምፒየንስ ሊጉ ኦሎምፒያኮስን 4 ለ3 ባሸነፈበት ጨዋታ ላይ እጅጉን አብርቷል አስደናቂ አፈጻጸሙን በአለም ላይ ምርጡ ነው በማለትም የእንግዲህ ተከላካዩን ሮዲን ምስጋናም አትርፎለታል በመጨረሻዎቹ ጨዋታዎች ላይ ከዋና ተጫዋቾች አንዱ ቢሆንም ብራዚላዊው የክንፍ መስመር ተጫዋች በሻቪ አሎንዞ መሪነት ግን ዋነኛ ሚናን ሲያገኝ አልተስተዋለም ብዙ ጊዜ ከተቀያሪ ወንበር ላይ ጨዋታን ሲጀምርና በትልቅ ጨዋታ ላይም ደግሞ ሳይቀር ተቀይሮ ሲወጣ ቆይቷል። ቪኒሲዮስ በቡድን ውስጥ ባለው ሚና ደስተኛ ለመሆኑን የገለጸ ሲሆን አዲስ ውል እንደሚፈርምም ለክለቡ ማሳወቁ ነው የተነገረው። ውሉ በ2027 ክረምት የሚያልቅ በመሆኑ ሎስ ብላንኮቹም አዲስ ውል እንዲፈርምም ማሳመን ካልቻሉ በሚቀጥለው ክረምት ከእሱ ጋር ለመለየትም ሊያስቡ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቸልሲ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ሁሉም ስለ ሁኔታው የሚያውቁ ሲሆን የ25 ዓመቱ ተጫዋችን ለማስፈረምም ለመፋለም ተዘጋጅተዋል። የፔፕ ጓርዲዮላው ቡድን ለነሱ እንግዲህ ጥሩ ተጫዋች እንደሚሆን ያምናሉ። በሌላ በኩል ቸልሲ የመጨረሻው የሜዳው ክፍል ላይ ወይም ፋይናል ሰርድ ላይ ፈጣን ተጽዕኖን መፍጠር የሚችል ተጫዋችም ይፈልጋል። እናም ብራዚላዊው በእርግጠኝነት ደግሞ ጉዳያቸው ሊረዳ ይችላል። ማንቸስተር ዩናይትድ ደግሞ የክለቡን እድል ለማንቃትም የሚረዳ ሰው አድርጎ ይመለከተዋል። ሶስቱም ክለቦች ፍላጎት ቢኖራቸውም ሲቲ እና ቼልሲ ስምምነቱን ለማስፈጸምም በትልቁ ሊንቀሳቀሱ እንደሚችሉና አሁን ላይ ግምቶች እየወጡ የሚገኙት ማንቸስተር ዩናይትድ አትሌቲኮ ማድሪድ ለመሸጥ ፍቃደኛ ባይሆን እንኳን ኮነር ጋላገርን ለማስፈረም ከፍተኛ ፍላጎት አለው የሚል መረጃ እየወጣ ነው። ኮነር ጋላገር በዲየጎ ሲሞኔሰር በአትሌቲኮ ማድሪድ ውስጥ የጎላ ሚና ስለሌለው የእሱ የወደፊት እጣ ፈንታ ትልቅ የመነጋገሪያ ርዕስ ሆኗል። ማንቸስተር ዩናይትድ ሁኔታውን በሚገባ ያውቀዋል። እናም ከፌጂያስ በቀረበ ዘገባ መሰረትም ሩበን አሞሪም የሚመሩት ቡድንም ስብስባቸውን ለማጠናከር በሚፈልጉበት ወቅት የእሱን አገልግሎት ለማግኘትም ፍላጎት አላቸው። አትሌቲኮ ማድሬድ በእንግሊዛዊው ዓለም አቀፍ ተጫዋች የውድድር ዘመኑ አጋማሽ ላይም ለመለየት ፈቃደኛ ባይሆንም ማንቸስተር ዩናይትድ ኮነር ጋላገርን ማስፈረም ባደረገው ጥረትም ጽናቱን እንዲያዘ ቀጥሏል። የ25 ዓመቱ የመሀል ሜዳ ተጫዋችም ባለፈው የውድድር ዘመን በቡድኑ ውስጥ ተቀባይነት ያለው ሚና ነበረው። ነገር ግን በዚህ ጊዜ ውስጥ የቡድኑ አጠቃላይ እንግዲህ የመጫወት እንግዲህ ነገር እየቀነሰ የመጣ ይመስላል። የቀድሞ የቼልሲ ኮከብ በሁሉም ውድድሮች በ18 ጨዋታዎች ውስጥ የተሳተፈ ቢሆንም በሜዳው ላይ የቆየው ግን ለ625 ደቂቃዎች ብቻ ነው። መደበኛ የመጫወት ጊዜ ማጣቱ ከእንግሊዝ ፍላጎት እንዲኖር አድርጓል። ማንቸስተር ዩናይትድ ከማንኛዎቹ ፈላጊዎችም አንደኛው ነው። ሩበን አሞሪም ለሱ ስርዓት ፍጹም ተስማሚ አድርጎ የሚቆጥረው ሲሆን በእንግሊዝ ከፍተኛ ሊግም የመጫወት ልምዱ ደግሞ ጠቃሚ ሊሆን እንደሚችል ያምናል ተብሎ ነው የሚታሰበው። የስፔኑ ክለብም ሚናው እየቀነሰ ቢመጣም ከሱ ጋር ለመለየት ፍቃደኛ አይደለም። በክረምት የዝውውር መስኮትም ጭምር ደግሞ የበለጠ መስራት እንዳለባቸው ጭምር ነው የሚነገረው። የስፔኑ ክለብ እንግዲህ ሚናውን ቢቀንሱለትም ግን ማቆየትን ነው የሚመርጡት። በውሰት እንዲሄድም የመፍቀት እድል ነው የላቸውም። እናም በሚለቅባቸው ብቸኛው መንገድም ወደ 30 ሚሊዮን ዩሮ የሚጠጋ ጥያቄ ከቀረበች ብቻ ነው። ሩበና ሞሬም በመሃል ሜዳ ላይ የበለጠ ጥራት እንዲኖራቸው በጽኑ ይፈልጋሉና ማንቸስተር ዩናይትድ ምን ያክል ጽኑ እንደሆነ ግምት ውስጥ ማስገባትም የአትሌቲኮ ማድሪድን ጥያቄ ለማሟላት ሊያስቡ ይችላሉ። ይህ በእንዲህ እንዳለ ተጫዋቹ ለዓለም ዋንጫው የእንግሊዝ ብሔራዊ ቡድን ውስጥ ቦታ ለማግኘትም የተሻለ እድል ስለሚሰጠው ወደ ሌላ ክለብ መዘዋወርም ፍላጎቱ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት ከፌጂያስ በወጣ ዘገባ መሰረት ማንቸስተር ዩናይትድ በወጣቱ ብራዚላዊ ላይ ከፍተኛ ፍላጎት እያሳየ ሲሆን እሱን ለማግኘትም ጠንካራ ጥረት ለማድረግ ፍላጎቱ አለው። ይህ 17 ዓመት ወጣት በመላው ደቡብ አሜሪካ ከፍተኛ ግምት የሚሰጠው ሲሆን ትክክለኛ መመሪያ ካላገኘም ከፍተኛ ደረጃ ላይም መድረስ የሚችል ተጫዋች ነው። እሱ በሶስቱ የፊት መስመር ቦታዎች ላይ መጫወት የሚችል ሁለገባ አጥቂ ነው። ማንቸስተር ዩናይትድ ወደፊት ወደ ታላቅ ኮከብነትም ሊያሳድገው ይችላል። በፕሪምየር ሊጉ የመጫወት እድል ለዚህ ወጣት አጥቂ በጣም ማራኪ ይሆናል። እሱ የብራዚል እግር ኳስ እንቁዎች አንዱ እንደሆነም ተደርጎ ይቆጠራል። ወደ እንግሊዝ መውዘዋወሩ እድገቱን ሊያፋጥነው ነው እና ደግሞ ያለውንም እምቅ ችሎታ ሙሉ በሙሉ እንዲጠቀምም ሊረዳው ይችላል። የእንግሊዙ ክለብም ለረጅም ጊዜ ኢንቨስትመንት የሚሆን ሲሆን ለወደፊትም ጠቃሚ ንብረት እንዲሆን ሊያዘጋጁት ይችላሉ። ማንቸስተር ዩናይትድ ከዚህ ወጣት ተጫዋቾችን በማሳደድ ረገድም ጥሩ ውጤት አስመዝግበዋል። የ17 ዓመቱ ውጤቱ እንዲሻሻል ለመርዳትም ተስፋ ያደርጋሉ። ሌሎች በርካታ ክለቦችም የእሱን እንቅስቃሴ እየተከታተሉ በመሆኑ ማንቸስተር ዩናይትድ ያለምንም ፈተና የእሱን ፊርማ ሊያገኝም አይችልም። ስምምነቱን ለመጨረስ ከፈለጉ በፍጥነት መንቀሳቀስ ይኖርባቸዋል። ሮቢኒዮ ጁኒየር ወደ ኮኮብነት ማደግ ከፈለገም ራሱን በከፍተኛ ደረጃ መሞከር ይኖርበታል ተብሎ ነው የሚታሰበው። ወደ ማንቸስተር ዩናይትድ መዘዋወርም ተስማሚ ሊሆንለት ይችላል። ሆኖም ግን ዝውውሩን ከማድረጉ በፊት ከእንግሊዙ ክለብ ትክክለኛ ማረጋገጫን መጠየቅ አለበት። በትልቅ ክለብ ውስጥ ደግሞ ወንበር ላይ መቀመጥ አይጠቅመውም። የእድገቱ ደግሞ ግልጽ እቅድ ወዳለበት ቡድንም መቀላቀል ያስፈልገዋል። ሁኔታው እንዴት እንደሚያድግ ማየት አስደሳቸውናል ማንቸስተር ዩናይትድ ለእሱ ከፍተኛ ክፍያን ለመክፈል እናም ሳንቶስ በጠሮርም እንዲሸጠው የማሳመን የገንዘብ አቅም ይኖረዋል በሚቀጥሉት ሳምንታት ውስጥ መደበኛ የሆነ የጨዋታም የዝውውር ጥያቄም እንዲያቀርብም ይሆናል የሚለው ጉዳይ ላይ መታየት ያለበት እንደሆነ ነው መረጃዎቹ እየወጡ የሚገኙት። የሃያ አንድ አመቱ ተጫዋች ወደ ፕሪምየር ሊግ ከመጣ በኋላ ጥሩ እንቅስቃሴን ሲያደርግ ቆይቷል። እናም ለሊቨርፑል እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በክንፎቹ ላይ የበለጠ ጥራት ያለው ተጫዋችም ያስፈልጋቸዋል። እናም ያኮቡ ሚንቴ ይህንን ፍላጎት በእርግጠኝነት ያሟላል። ከዚህ ቀደም ከአርነስሎት ጋር በጋራ ሰርቷል። እናም የሊቨርፑሉ አሰልጣኝ ቀደም ሲል ተጫዋቹንም ደግሞ ማድነቃቸው በሚገልጹ መረጃዎች ላይ ሰምተናል። ለሱ ፍጥነት ትልቅ መሳሪያ ነው ብሎም ያምናለው። ይህ ደግሞ መገኘት ለሁሉም ወገኖችም አስደሳች ሊሆን ይችላል። ሊቨርፑል ይህንን በብራይተን ጥሩ እንቅስቃሴን እያደረገ የሚገኘውን የክንፍ ተጫዋች ለማስፈረምን ባለው ፍላጎት ላይ መደበኛ የዝውውር ጥያቄን ያቀርብ እንደሆነ የሚለው ነገር አስገራሚ ያደርገዋል። እንግሊዛዊው እንግሊ የእንግሊዙ ክለብ ብራይተንም እንደ ሚንት ያለ ተስፋ ሰጪ ወጣትን ለመሸጥ አይፈልጉም። እናም ሊቨርፑል እሱን ለማሳመንም ተጨማሪ ክፍያ መክፈል ሊያስፈልገው ይችላል። በክንፎቻቸው ላይ የበለጠ ጥራትን መጨመር መፈለጋቸው ሚስጥር አይደለም። ከአንቷን ሴሜኒዮ ጋርም ተያይዘው እንደነበር የምናስታውሰው ነው። በተለይ ሉዊስ ዲያስ ከክለቡ ከወጣ በኋላ ያስፈልጋቸው የጨዋታ ብልህነትና በጣም ፈጣንነት ደግሞ ያጡት ሲሆን በፌጂያ ዘገባ መሰረትም በሚቀጥሉት ወራት በያኩቡ ሚንቴ አማካኝነት ያንን ክፍተት ለመሙላትም እየፈለጉ ነው። ያኩቡ ሚንቴ አሁንም ገና 21 ዓመቱ ላይ ነው የሚገኘውና ትክክለኛ መመሪያን ካገኘም ከፍተኛ ደረጃ ላይ ወደሚገኝ ተጫዋችነት የማደግ አቅምም አለው። አፍሪካዊው ተጫዋች ወደ ሊቨርፑል መዘዋወሩ እውነተኛ እምቅ ችሎታን እንደሚያወጣለት ይሰማዋል። በሚገባ ደግሞ ከሚያውቀው አሰልጣኝ ጋር የመስራት እድል ያገኛልና አርነስሎት ከሱ ውስጥ ምርጡ ሊያወጣው እንደሚችል ነው የሚታመነው። ሊቨርፑል መደበኛ የዝውውር ጥያቄን ይዞ ይመጣ ይሆን የሚለው የሚታይ ነው የሚሆነው። ብራይተን ተጫዋቹን እንዲሸጡ ማሳመን ቀላል አይሆነም። ከዚያም በላይ ብራይተን የቡድኑን አቅም የውድድር ዓመቱ መካከል ማዳከም አይፈልጉም እና ማንኛውንም ዝውውርም እስከ ክረምት ድረስም መጠበቅ ሊኖርባቸው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሊቨርፑል አሰልጣኝ አርነ ስሎት የፕሪምየር ሊግ የውድድር ዘመን አሳዛኝ በሆነ ሁኔታ ከጀመሩ በኋላ ከፍተኛ ጫና ውስጥ ገብተዋል። ሊቨርፑል የፕሪምየር ሊግ ዋንጫን እንደገና ያሳካል ተብሎ ይጠበቅ ነበር፣ ነገር ግን በከፍተኛ ደረጃ መጫወት አልቻሉም። በመጨረሻዎቹ ጨዋታዎችም 12ቱ በተለይ 9ኙን ተሸንፈዋል እና ወደ ትክክለኛው መንገድ ለመመለስም ከፍተኛ ፍላጎት አላቸው። እስካሁን ድረስ በኔዘርላንዱ አሰልጣኝ ስር ምንም አይነት የእድገት ምልክቶች አልታዩም። በክረምቱ የዝውውር መስኮት ወቅትም ከፍተኛ የገንዘብ ድጋፍ የተደረገላቸው ሲሆን፣ ሊቨርፑልም ጥራት ያላቸው ተጫዋቾችን አስፈርመዋል። ሆኖም ግን አርነ ስሎት ከተጫዋቾቹ የተሻለውን ውጤት ማግኘትም አልቻለም። የለውጥ ፍንጮችም በመታየት ላይ ያሉ ይመስላል። ከፌጂያስ የወጣው ዘገባ መሰረትም የኔዘርላንዱ አሰልጣኝ በሚቀጥሉት ሳምንታት ከክለቡ እንዲሰናበቱ ይደረጋሉ ተብሎ ሲጠበቅ ሊቨርፑል ዘመናዊ አሰልጣኝ የሆኑትን ልዊስ ኤንሪኬን ሊተኩ የሚችሉ አማራጮች አድርገው ይመለከተዋል። እሱ እንግዲህ በፓሪሰን ጀርሜን ልዩ ስራን ሰርተዋል። ባለፈው የውድድር ዓመትም የሊጉ ዋንጫንና የዩኤፋ ቻምፒየንስ ሊግን እንዲያሸንፉ መርቷቸዋል። የፈረንሳዩ ክለብ በመንገዱ ላይ አስደናቂ እግር ኳስን ሲጫወት የነበረ ሲሆን ልዊስ ኤንሪኬ በአለም ላይ ካሉ ምርጥ አሰልጣኞችም አንዱ ለመሆኑ ምንም ጥርጥር የለውም። ስምምነቱን ማጠናቀቅ ከቻሉ ሊቨርፑሎች ልዩ ግኝት ሊሆንላቸው ይችላል። ሆኖም ግን ፓሪሳን ጀርሜን የወደፊት እጣ ፈንታው አጠያቂ አይደለም በማለትም መግለጫ የሰጠ ሲሆን እንዲቀጥልም ነው የሚፈልጉት። ሊቨርፑል ሉዊስ ሄንሪኬን አዲስ ፈተናን እንዲቀበሉ ማሳመን ይችል እንደሆነ የሚለውን ለማየትም አስደሳች ያደርገዋል። በከፍተኛ ደረጃ የተረጋገጠ ብቃት አለው። በዓለም ላይ ካሉ ትልልቅ ክለቦችም ለማሰልጠን በቂ ብቃትም ያለው መሆኑ አጠያቂ አይደለም። ይህ ደግሞ በእንዲህ እንዳለ ስሎት እንግዲህ ሁኔታውን ለመለወጥና ስራውንም ለማስጠበቅ አሁንም ተስፋ ያደርጋል። ሁኔታውን በቀጣዮቹ ጥቂት ሳምንታትም እንዴት እንደሚታደግም የሚታይ ይሆናል ተብሎ ነው የሚታሰበው። አስቶን ቪላ በአንደርሌክት እንግዲህ ያለውን ተጫዋች ደግሞ ለማስፈረም ፍላጎት እንዳለውን የተነገረው በአንደርሌክት የሚገኘውን የ17 ዓመቱን የመሀል ሜዳ ተሰጥኦ ናታን ደካትን ለማስፈረም ነው። የዘንዶ የጥሬት ተጫዋቾች የዝውውር መስኮትን በመጠቀም ትልቅ ጥረት ለማድረግ በዝግጅት ላይ የሚገኘው ይህንን የሚያደርጉት በኡናይ ኤምሪ ስርም ያለውን የረጅም ጊዜ የማልሜድ አቅማቸውን ለማጠናከር በማሰብ ነው። ከኤጀንቶች ጋር ቅርበት ያላቸው የመረጃ ምንጮች ለካቼንዶፍ ሳይድ እንደገለጹት አስተን ቪላ ይህንን ቤልጅማዊ ወጣት ወደፊት ለቦባከር ካማራ ተተኪ ሊሆን ይችላል የሚል አስበውም እንደሚሆን ነው የተገለጸው። በቶትናም ሆትስፐርስ፣ ብራይተንና ባየር ሚኒክ የሚያጋጥማቸው ፉክክር እየጨመረ ቢመጣም ቪላ ግን ንግግሮችን ለማፋጠን ጓጉቷል። በቤልጂየም ውስጥ ካሉ ተስፋ ሰጪ ወጣት ተሰጥኦዎች አንዱ ተደርጎ የሚታየው ድካት በመላው አውሮፓም የስካውቶች ቡድንን አስደምሟል። እንግዲህ እሱ አንደርሌክትን በመጀመሪያ ቡድን ውስጥም ቋሚ ተጫዋች ሆኖ ራሱን ያቋቋመ ሲሆን ለቤልጅየም ከ17 ዓመት በታች ቡድን ውስጥ ደግሞ በሰፊው ተሳትፏል። የእሱ የመሃል ሜዳ ወደ ኋላ ተመልሶ ኳስን የማቀበል የማደራጀት ወይም ዲፕ ላይንግ ፕሌይሜከርም ብቃት ከማንቸስተር ሲቲው ሮድሪ ጋርም እንዲነጻጸር አስችሎታል ነው የተባለው ወጣቱ ተጫዋች በዚህ የውድድር ዘመን በጁፒሊያር ፕሮ ሊግም ለአንደርሌክት 15 የሊግ ጨዋታዎችን አድርጓል። የአንደርሌክት ኦፊሻል አውያቃ ደካት ቢያንስ እስከ 2027 ክረምት ድረስም በክለቡ ይቆያል የሚል ቢሆንም የውስጥ አዋቂዎች ግን ትክክለኛ የዝውውር ጥያቄ ከቀረበ የቤልጅየሙ ግዙፍ ክለብን ለመደራደርም ፍቃደኛ መሆኑን ይጠቁማሉ የሚሉ መረጃዎች ናቸው የወጡት። ከክለቡ ጋር ቅርበት ያላቸው ምንጮች እንደሚያመላክቱት ከአፈጻጸም ጋር የተያዙም ተጨማሪ ክፍያዎችን ጨምሮ 30 ሚሊዮን እና 35 ሚሊዮን ዩሮ የሚደርስም ዝውውር የክለቡ ከፍተኛ የሽያጭ ምኞቶችም ሊያሟላ ይችላል ተብሎ ይታሰባል። አስተን ቪላ ቀደም ብሎ ንግግሮችን ለመጀመር አንደርሌክትን ለመሳብም በማሰብ ከ22 እስከ 25 ሚሊዮን ዩሮ የሚገመት የቅድሚያ ክፍያ፣ ተጨማሪ ቦነስ ክፍያዎችን ከ10 እስከ 15 በመቶ የሚደርስ የቀጣይ ሽያጭ ድርሻ ወይም ሴል ኦን ክሎዝም ያለው ጥያቄ ለማቅረብ እየተዘጋጀ ነው። ቶተንሃምም ደካትን ለማስፈረም በንቃት እየተከታተለ ሲሆን የስፖርት ዳይሬክተሩ ጆሃን ላንጌ ወደ ሰሜን ለንደን ለማምጣትም ጠንክረው እየገፉ ነው። ብራይተን በበኩሉ በፈላጊዎቹ መካከል አንደኛው ነው ተብሏል። ጥያቄም አቅርቧል። ይህ በእንዲህ እንዳለ ባየር ሚኒክ ከተጫዋቹ ወኪሎች ጋርም መደበኛ ግንኙነትም ሲያደርግ ቆይቷል። ነገር ግን በፕሪሚየር ሊጉ ካሉ እንቅስቃሴዎችም ካልተገደደ በስተቀር እስከ ክረምት ድረስም መደበኛ ጥያቄ ያቀርባል ተብሎ አይጠበቅም። በአሁኑ ጊዜ ሁለት የዝውውር አማራጮችን በግምት ውስጥ ገብተዋል ነው የተባለው የዘላቂ ዝውውርና ተጫዋቹ ለቀሪው የውድድር ዘመንም ወዲያውኑ በአንደርሌክት በውሰት እንዲቆይ መፍቀድ ነው። የውሰት ውሉ እንግዲህ በክረምት ወራትም ማስገዳጅ የግዢ ውልም ወይም ማንዳቶሪ ፐርቼስ ክሎዝም ይኖራል ተብሎ ይታሰባል። አስተን ቪላ የመጀመሪያውን አማራጭ የሚመርጥ ይመስላል። ይህም ወጣቱ ተጫዋች በሚቀጥለው የውድድር ዘመን ከኡናይ ኤምሪ ቡድን ጋር ከመቀላቀሉ በፊትም በቤልጅየም ያለማቋረጥም እድገቱን እንዲቀጥል ይፈልጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኒውካስል ዩናይትድ በቀጣዮቹ ወራት አዲስ ረዳት የመጀመሪያ ቡድን ዶክተር ለመቅጠር ፍላጎት አለው። ክለቡ ባወጣው ክፍት የስራ ማስታወቂያ መሰረት በዚህ የውድድር ዘመን እንዳጋጠማቸው ያለውን የጉዳት ችግር ሊረዳቸው የሚችል ብቃት ያለው ረዳት ዶክተር እየፈለጉ ነው። ኒውካስል የፕሪሚየር ሊጉን የውድድር ዘመን በአሳዛኝ ሁኔታ የጀመረ ሲሆን በሊጉ የደረጃ ሰንጠረዥ አሁን ላይ መሻሻሎችን እያሳየ ነው። በርካታ የተጎዱ ተጫዋቾች ዝርዝር ስላላቸው ይህንን ችግር ለማስወገድም በግልጽ እየፈለጉ ነው። በርካታ ቁልፍ ተጫዋቾቻቸው በዚህ የውድድር ዘመን በጉዳት ችግሮች ሲሰቃዩ ቆይተዋል። ኒውካስል በዚህ የውድድር ዘመን ተቀባይነት ባለው ደረጃም ለመጨረስ ከፈለገ ችግሩን መፍታት ይኖርበታል። አንዳንድ ጠቃሚ አፈጻጸሞችን ቢያሳዩም በጣም ወጥነት የሌላቸው ናቸው። ቁልፍ ተጫዋቾቻቸውንም ወደ ቡድኑ መመለስም የውድድር ዘመኑ ሁለተኛው አጋማሽ በጠንካራ ሁኔታ ለመመለስም በእርግጠኝነት ይረዳቸዋል በቀጣዮቹ ጥቂት ሳምንታት ውስጥም የጉዳት ቅዠታቸውን ለማሸነፍም የሚረዳቸው ትክክለኛ ሰው መቅጠር መቻላቸውን ትኩረት የሚስብ ነው የሚሆነው ኒውካስል ጥራት ያላቸው ተጫዋቾች አሉት እናም ቢያንስ ለአውሮፓ ውድድር ማለፍም ወይም ዩሮፒያን ኳሊፊኬሽንም እንደሚገፉ ይጠበቃል በክረምቱ የዝውውር መስኮትም አንድ ጥራት ያለው ተጫዋችም ለማስፈረም ጥሩ ሰርተዋል በክለቡ ያለውን የጉዳት ሁኔታ ለማሻሻልና በጥር ዝውውር መስኮትም ተጨማሪ ማጠናከሪያዎችን ለመምጣት መስራት መቻላቸው ትኩረት የሚስብ ይሆናል። ጥራት ያላቸው ተጫዋቾች በእጃቸው መኖሩ ደግሞ ወቅታቸው ትክክለኛ መንገድ ላይ እንዲመለሱም ይረዳቸዋል ተብሎ ነው የሚታሰበው። ቡድኑ በፕሪሚየር ሊጉና በአውሮፓ ቻምፒየንስ ሊግም እንግዲህ የጨዋታዎች ብዛት መጨናነቅ በጉዳቶች ላይ የራሳቸውን ድርሻ ተጫውተዋል። ኒውካስል ከከባባድ የጨዋታ መርሃ ግብሮች ጋርም ለመቋቋም መንገድ መፈለግ ይኖርበታል። አዲስ ረዳት ዶክተር በእርግጠኝነት ይረዳቸዋል። በመጨረሻ ማንን እንደሚሾሙ ማየትም አስደሳች ያደርገዋል። ክለቡ ታላቅ ምኞት ያለው ፕሮጀክት ያለው ሲሆን ለወደፊቱ ጠንካራ ቡድን ለመገንባት እየፈለገ ነው። የተሳካ ቡድን ለማሰባሰብም ከትዕይንቱ ጀርባም ለውጦችን ማድረግ አለባቸው። ከፍተኛ ደረጃ ላይ በመደበኛነት ለመወዳደር ጥራት ያላቸው ተጫዋቾች ብቻ መኖሩ በቂ አይደለም። ኒውካስል በቅርብ ወራት ውስጥም ታላቅ ምኞቱን አሳይቷል። እናም ባለፈው የውድድር ዘመን የሀገር ውስጥ ዋንጫን ማሸነፍ ችለዋል። የኋላ ክፍሉን ማስተካከል ከቻሉ ግምት ውስጥ መግባትም ያለበት እንደሆነም ጥርጥር የለውም ተብሎ ነው የሚታሰበው። ወልቨርሃምተን ዋንደረርስ እንግዲህ በፕሪምየር ሊግ የውድድር ዘመን እያሳዘነ የሆነ የውድድር ዓመትን ነው እየመራ የሚገኘው። በከፍተኛው ሊግ ውስጥም ለመቆየት በጣም ትልቅ ትግል ማድረግ ይኖርበታል። ሮቤ ኤድዋርድስ የክለቡ አዲስ አሰልጣኝ ተደርገው ተቀጥረዋል። እሱም ደግሞ ነገሮችን ለመቀየር ለቡድኑ ጠንክሮ እየሰራ ነው። ቪቶር ፔሬራ ከጥቂት ሳምንታት በፊት ነው ከስራው የተሰናበተው። ሮቤ ኤድዋርድስ ከትዕይንቱ ጀርባ እየሰራ ያለው ነገር ደግሞ በተለያዩ የመረጃ ምንጮች እየቀረቡ ነው። የቅርብ ጊዜ ዘገባዎች እንደሚያሳዩት ከሆነ ሮቤ ኤድዋርድስ ተጫዋቹን በሜዳ ላይ የበለጠ ጠንክረው እንዲሰሩ ለማስቻልም የአካል ብቃት ደረጃቸውን ለማሻሻል እየፈለጉ ነው። የቀድሞ የሚድልስ ቦሮ አሰልጣኝም ከተጫዋቾቹ ከፍተኛ የስራ ተነሳሽነትና ጥንካሬን እየጠየቀ ሲሆን ቀጣዮቹ ሳምንታት ውስጥም እንዲሻሻሉ በሚያደርግ መልኩ የአካል ብቃት እቅዳቸውን አስተካክለዋል። ወልቭስ የአካዳሚ የጨዋታ መርሃ ግብር እንዲሁ እያደረጉ ይገኛሉ። ከአካዳሚያቸውም ተጫዋቾችን ለማምጣት እየሞከሩ ነው። እንዲሁ ደግሞ አድካሚ የሚባል የጨዋታ መርሃ ግብር ነው የሚጠብቃቸው በቀጣዮቹ 31 ቀናት ውስጥም ሰባት ጨዋታዎችን መወዳደር ይኖርባቸዋል። ዛሬ ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። በዚያን ጊዜ ውስጥም የአካል ብቃት ደረጃቸውንና የአፈጻጸም ደረጃቸውንም ማሻሻል መቻላቸው ትኩረት የሚስብ ጉዳይ ይሆናል ተብሎ ይታሰባል። በአሁኑ ጊዜ እንግዲህ በሊጉ የደረጃ ሰንጠረዥ ግርጌ ላይ ይገኛሉ። ከታችኛው ሶስት ቦታም ለመውጣት ደግሞ በጣም ጠንክረው መስራት ይኖርባቸዋል። ጥራት ያላቸው ተጫዋቾች እንዳሏቸው ምንም ጥርጥር የለውም። ነገር ግን በሊጉ ለመቆየት ዋስትና ለማግኘት ግን የበለጠ ጠንክረው መስራት ይጠበቃል ኤድዋርድስ በአዲሱ ክለቡ ህጉን በግልጽ እንዳስቀመጠ ነው እና ሁኔታው እንዴት እንደሚዳበርም የሚታየሆናል። የወልቭስ ደጋፊዎች በአዲሱ አሰልጣኝ ወደ ቡድኑ የሚያመጣውን ቁርጠኝነትና ተግሳጽም በመታየታቸው ምክንያትም እንዲሁ በእርግጠኝነት ይደሰታሉ። ተጫዋቾቹ ምላሽ ሰጥተው በቀጣዮቹ ጥቂት ሳምንታት ውስጥም አፈጻጸም ደረጃቸውን እንደሚያሻሽሉ ተስፋ ያደርጋሉ ተብሎ ነው የሚታሰበው። በከፍተኛው ሊግ ለመቆየት የሚያስችል ጥራት እንዳላቸው ምንም ጥርጥር የለውም። ኤድዋርድስ ከፊቱ ትልቅ የሚባል ስራ የሚኖርበታል። በዚህ የውድድር ዘመን ክለቡን የፕሪሚየር ሊግ ላይ እንዲቆይ መምራቱ ከቻለ ለሱ ትልቅ ስኬት ሊሆን እንደሚችል ነው የተነገረው። ሊድስ ዩናይትድ በዚ የውድድር ዘመን በፕሪሚየር ሊጉ ጉዞ በአሳዛኝ ሁኔታ እየመራ ሲሆን በሊግ ውስጥም ለመቆየት በሚያደርገው ትግል ውስጥም ይገኛል። በመሆኑም ዳንኤል ፈርከ ከፍተኛ ጫና ውስጥ ነው። ሊድስ ዩናይትድ በሚቀጥለው ሳምንትም ከሱ ጋር ለመለየት ሊያስብ ይችላል የሚሉ ወሬዎች ናቸው የወጡት። ስራውን ጠብቆ ሊድስን በደረጃ ሰንጠረዥ ውስጥም ተቀባይነት ወዳለው ደረጃ መምራት መቻሉ የሚታይ ነው የሚሆነው። ጥራት ያላቸው ተጫዋቾች በእጃቸው ላይ እንዳሉ ምንም ጥርጥር የለውም። ነገር ግን በቋሚነት በከፍተኛ ደረጃ መጫወት ግን አልቻሉም። ምናልባትም የአሰልጣኝ ለውጥ ለእነሱ የተሻለው ሊሆን እንደሚችል ይታመናል። ከዩራጓይ ብሔራዊ ቡድን ጋር ያለውን የወደፊት ሁኔታ ግምት ውስጥ በሚያስገባ ጉዳይ ነው። ሆኖም ግን ዩራጓይ በአሁኑ ሰዓት ከማርሴሎ ቤልሳ ጋር ለመቀጠል ወስናለች። አሰልጣኙ እንግዲህ በዚህ ጉዳይ ላይ ምላሻቸውን እንደሰጡ ጭምር ነው እየተገለጸ እንደሚገኝ መረጃዎች እየወጡ የሚገኙት ማርሴሎ ቤልሳ ጋር ለመቀጠል ነው ዩራጓይ የምትፈልገው። አሰልጣኙ በቅርቡ ከብሔራዊ ቡድኑ ስራ አስፈጻሚዎች ጋር የተራዘመ ስብሰባንም ጭምር ያደረገ ሲሆን ከሱ ጋር የመቀጠልም ፍላጎት ይኖራቸዋል ተብሏል። የዩራጓይ ጋዜጠኛ የሆነው ሮድሪጎ ሮማኖ እንደሚናገረው ከሆነ በትዊተር ገጹ ላይ አዲስ መረጃን ሲያጋራ፣ ፕሬዚደንት ኢግላሲዮ አሎንሶ ማርሴሎ ቤልሳ ቦታውን እንደሚቀጥልና በዓለም ዋንጫውም ዩራጓይን እንደሚመራ አረጋግጠዋል። በስራ አስፈጻሚው በኩልም ደግሞ እና በአሰልጣኙ መካከልም በአራት ሰዓታት ውስጥ በላይ የፈጀ ስብሰባ ከተደረገ በኋላ ሁሉም ነገር እንደ ቀድሞ ቀጥሏል። ምክንያቱም ሁሉም ወገኖች በማርሴሎ ቤልሳ ዩራጓይ 2026 በሚለው ሂደት ውስጥም ለመቀጠል ተስማምተዋል። ይህ መረጃ ለሊድስ ዩናይትድ ትልቅ ድንጋጤ ይሆናል። ወደ ክለቡ ሊመልሱ ተስፋ አድርገው ነበር። እሱ ግን በኤላንድ ሮድ የደጋፊዎች ተወዳጅ ነው። የእሱ ጀብደኛ አቀራረብም ደግሞ በቡድን በውድድር ዘመኑ ሁለተኛው አጋማሽን ሊድሱን ወደ ትልቅ ደረጃ ሊመልሳቸው ይችላል ተብሎ ታስቦ ነበር። ሊድስ አሁን ላይ ወደ ሌሎች አሰልጣኞች ለመመልከት መወሰኑ የሚታይ ነው የሚሆነው። ውጤቶች በፍጥነት ካልተሻሻሉ በቅርቡ ለውጦች መደረጋቸው አይቀሬ ነው። ነገር ግን ባለፉት ሁለት ጨዋታዎች ላይ በጣም ጥሩ የሚባሉ ውጤቶችን ማምጣታቸውን እናስታውሳለን። አሰልጣኙ በተለይ ደግሞ አሰልጣኙ እንግዲህ ባለፉት ሁለት ጨዋታዎች ላይ ከቼልሲ ጋር በአቻ ውጤት ያጠናቀቁበትና እንዲሁ ደግሞ ሌላኛውን ጨዋታ ደግሞ ያሸነፉበት መርሃ ግብር እንደነበር እናስታውሳለን። ከቸልሲ ጋር በአሸናፊነት እንዲሁ ደግሞ ከሊቨርፑል ጋር ባቻ ውጤት ያጠናቀቁበት ጨዋታ ያለፉት ሁለት ወሳኝ መርሃ ግብሮቻቸው ነበሩም። እነዚህን ጨዋታዎች ማሸነፋቸውን ተከትሎ እንግዲህ አሁን ላይ የመቆየት እድላቸው ሰፊ እንደሚሆን የሚያሳዩ መረጃዎች ናቸው። በትልቁ እየወጡ የሚገኙት ውድ ቤተሰቦቻችን ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁ ከእኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኝ።